በኩፍኝ በሽታ መከላከያ ክትባት ዘመቻ ከአንድ ሚሊየን በላይ ህጻናትን ለመከተብ ማቀዱን የማዕከላዊ ኢትዮጵያ ክልል ጤና ቢሮ ገለጸ። ቢሮ ከግንቦት 6 ቀን 217 ዓ ም ጀምሮ ለተከታታይ አስር ቀናት በሚያደርገው የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ የስርዓተ ምግብ ልየታ፣ የእናቶችና ህጻናት ጤና አገልግሎት በተመለከተ ከባለድርሻ አካላት ጋር ለመወያየት ያዘጋጀውን የንቅናቄ መድረክ በወራቤ ከተማ አካሂዷል። መድረኩም በንግግር ያስጀመሩት የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል የቢሮ ኃላፊና የጤና ፕሮግራሞች ዘርፋ ኃላፊ አቶ አሸናፊ ጴጥሮስ የተቀናጀ የኩፍኝ መከላከያ ክትባት ዘመቻ በዓለም ደረጃ ለመጀመሪያ ጊዜ በኢትዮጵያና በናይጄሪያ በሁለት ሀገራት ብቻ ተግባራዊ የሚደረግና ልምድ የሚቀሰምበት በመሆኑ በከፍተኛ ጥንቃቄና በልዩ ትኩረት መከናወን አለበት ብለዋል። ይሄ ዘመቻ ሲደረግ በሁሉም መዋቅሩ ማዋቅሩ ባለበት አካባቢ ሁሉም ነው ዘመቻው የሚደረገው ማለት ነው። የዚህ ዘመቻ የተለየ የሚያደርገው የተቀናጀም የተባለበት ምክንያት እንደ አገር በአለም ጭምር ተሞክሮ ሊወሰድ ይችላል ተብሎ ታስቦ ወደ ተግባር የተገባ ነው ማለት ነው። ይሄ ሲባል ናይጄሪያ እና ሀገራችን ኢትዮጵያ ነው። በተቀናጀ መንገድ የቀጣይ የክትባት ዘመቻ ስራ ንስራ የሚል ነገር ተይዞ እየተሰራ ያለው ። ስለዚህ መቀናጀት አስፈላጊ የሚያደርገው አንደኛው የቅንጅታዊ አሰራራችን እያደገ እንዲሄድ ያደርጋል። እዛው ሳለ ደግሞ መደበኛ ስራችን እንዲጠናከር ከማድረግ ጋር ተያይዞ ትልቅ ሚና ይኖረዋል። ሁለተኛው ደግሞ ውጤታማ ከመሆን አንጻር የተለያዩ ፕሮግራሞችን አንድ ላይ ስናስኬድ ወጪ እንቆጥባለን። በተለይም ሪሶርስን ከመቆጠብ አንጻር ትልቅ ሚና ስለሚኖረው ነው ማለት ነው። ስለዚህ እነዚህና የመሳሰሉ ምክንያቶች በተቀናጀ መንገድ የምንሰራቸውን ዘመቻዎች እናስገድ ተብሎ ወደ ስራ ተገብተዋል ማለት ነው። ስለዚህ በሁለት አገራት ላይ የተጀመሩ ስራዎች ለሌሎች አገራት ጭምር ተሞክሮ ሊወሰድ በሚችል መንገድ የሚደረግ ዘመቻ እንደሆነ ሁላችንም መያዝ እና መውሰድ ያስፈልጋል። ስለዚህ ይሄ ፕሮግራም ኢካስ ተብሎ በአዲስ መልክ የኢትዮጵያን ኮላቦሬቲቭ አክሽን ፎር ሄልዝ ካምፔን ኤፌክቲቭኔስ በሚል ነው በሁለቱም አገራት ላይ የተጀመረውና ስለዚህ ዘመቻው ከዚህ በፊት ከነበረው ለየት ባለ መንገድ የሚሄድ ዘመቻ እንደሆነ መውሰድ ጠቃሚ ነው የሚሆነው ማለት ነው። ከግንቦት 6 እስከ 15 ቀን 2017 ዓ ም በሚካሄደው ክልላዊ የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ 1 ሚሊዮን 19611 ህጻናት እንደሚከተቡ የተናገሩት አቶ አሸናፊ ጴጥሮስ በዘመቻው የስርዓተ ምግብ ልየታ፣ የእናቶችና ህጻናት ጤና አገልግሎትና ሌሎች መሰል መደበኛ የጤና ተግባራት እንደሚከናወኑም አብራርተዋል። በዚህ ዘመቻ ላይ እንደሀገር ሀገር ወደ 17.5 ሚሊዮን አካባቢ ይከተባሉ። ከ9 እስከ 5 ዓመት ያሉ ህፃናት ይከተባሉ ተብሎ ነው የሚታሰበው። በእኛ ክልል ደግሞ 1 ሚሊዮን 19611 አካባቢ ህፃናት የክትባቱን ያገኛሉ ተብሎ ይታሰባል። ይሄ ኤስቲሜሽን ነው። ከዚህ ይበልጣል ብለን ነው የምንወስደው ማለት ነው። እስካሁን ባለው ሁኔታ ይህንን ዘመቻ ለማሳካት በርካታ ስራዎች እየሰራን ቆይተናል። ግብዓቶች እንዲገቡ አድርገናል። የቅዝቃዜ ሰንሰለት ጋር ተያይዞ በተለይም ፍሪጆች የመሳሰሉ አካባቢዎች ላይ ችግሮች እንዳይኖሩ የጥገና ስራዎች ብልሽት ያለባቸው አካባቢዎች ላይ የጥገና ስራዎች እንዲሰሩ አድርገናል። የማሰልጠን ስራዎችና የመሳሰሉ በርካታ ተግባራት ተሰርተዋል ማለት ነው። ስለዚህ ይሄ ዘመቻ ሲደረግ የተቀናጀ ያስባለው አንዱ ክትባቱ በራሱ የሚዝል ክትባት የሚንሰጥበት ነው። ሁለተኛው ከምግብ እጥረት ጋር ተያይዞ የልየታ ስራ እንሰራለን። ከአምስት ዓመት በታች ያሉ ህፃናት የልየታ ስራ ይሰራል። ሁለት ዓመት አካባቢ ያሉ ህፃናት ደግሞ የእድገት ክትትል ስራ ይሰራል። የሚያጠቡና ነብሰ ጡር የሆኑ እናቶች እንደዛው የልየታ ስራ ይሰራል ማለት ነው። የምግብ እጥረት ያለባቸውን ቀጥታ ወደ ጤና ተቋማት እንዲሄዱ የማድረግ ስራ ወደ ጤና ኪላ ወደ ጤና ጣቢያዎችና የመጀመሪያ ደረጃ ሆስፒታል ሄደው አገልግሎት እንዲያገኙ የምናደርግበት ሁኔታ ነው የሚኖረው። ስለዚህ የልየታው ስራ ቁልፍ የዚህ ዘመቻ አካል ነው ማለት ነው። ከዚህ በፊት ቢከተቡም ባይከተቡም ዕድሜያቸው ከ9 እስከ 59 ወር የሆናቸው ህፃናት ሊከተቡ እንደሚገባ ያሳሰቡት አቶ አሸናፊ ጴጥሮስ ለዘመቻው መሳካት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሚዲያዎችና ሁሉም ባለድርሻ አካላት በአካባቢያቸው ህብረተሰቡን በማስተማርና በመቀስቀስ ኃላፊነታቸውን ሊወጡ እንደሚገባም መልእክት አስተላልፈዋል። ባለድርሻ አካላት እዚህ ተገኝተዋል። የሃይማኖት አባቶች ከዚህ በፊትም የተለያዩ ስራዎች ላይ እያገዙ ያለው በተለይም ደግሞ የክትባት አካባቢ ላይ ኢቬን የተሳሳተ ከዚህ በፊት የነበሩ የተሳሳቱ ነገሮችን ከማረም አንጻር በሚያገኙት መድረክ ሁሉ ግልጽነት እየፈጠሩ እያስተማሩ ዘመቻዎች ውጤታማ እንዲሆኑ አድርገዋል። ለአብነት የማህፀን በር ጫፍ ካንሰር ክትባትን መውሰድ ይቻላል ማለት ነው። እዛ ላይ የነበረውን የተሳሳተ ግንዛቤ ከማረም አንጻር የሃይማኖት አባቶቻችን ሚና በጣም ከፍተኛ ነው የሆነው የነበረውና አፈፃፀሙን በዛው ልክ ያደገበት ሁኔታ ነው። ያን ነው። በሌላ መልኩ የሚዲያ አካላት ናቸው። የሚዲያ አካላት ግንዛቤውን ከመፍጠር አኳያ ከጠቀሜታ ከመሳሰሉ ነገሮች አንፃር ትልቅ ሚና ስላላቸው ይሄ ዘመቻ ከግንቦት ስድስት እስከ አስራ አምስት ከግንቦት 6 እስከ 15 እንደ አገር የሚደረግ ነው። በክልላችንም በዚህ ጊዜ ውስጥ የሚከናወን ነው ማለት ነው። ለተከታታይ አስር ቀናት ውስጥ የሚደረግ ዘመቻ እንደሆነ መውሰድ ያስፈልጋል። የሴቶችና ህፃናት ያው የጤናውን ስራ ከማሳካት አንጻር እሱ ብቻም አይደለም፣ የእናቶችና ህፃናት ሞት እንዲቀንስ ከማረግ አንጻር ሚናቸው በጣም የጎላ ነው። በተለይም ደግሞ የሴቶች አደረጃጀቶችን ተጠቅመን የምንሰራቸው ስራዎች ማለት ነው። ስለዚህ የሴቶች ልማት ህብረት አደረጃጀቶች አሉ። እነዚህ አደረጃጀቶችን በመጠቀም እዛ ጤና ኤክስቴንሽኖች አሉ፣ ይህን ስራ የሚሰራ ቡድን አለ። ስለዚህ በዚህ ዘመቻ ላይ በተለይም ክትባት ሳይከተብ ወይም በቅንጅት እንስራ ያልናቸውን ስራዎች ሳይሰሩ እንዳይዘል በጣም በተጠናከረና በተቀናጀ መንገድ መሰራት አለበት። አሁንም ያልተከተቡ ወይም ክትባት ጀምሮ በተለያዩ ምክንያት ያቋረጡ ሕፃናት ስለሚኖሩ ይሄ ዘመቻ ይሄንን ምዕራፍ የሚዘጋ መሆን አለበት። የምክክር መድረኩን የመሩት የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ ዘቢባ ሞሐመድ ናስር የጤና ስራ በአንድ ተቋም ብቻ የሚሰራ ሳይሆን የብዙ ባለድርሻ አካላትን ቅንጅታዊ ተሳትፎ የሚጠይቅ በመሆኑ በዘመቻው የታቀደውን ግብ በማሳካት የህጻናት የእናቶችና የህብረተሰቡን ጤና ለመጠበቅ በትኩረት ሊሰራ እንደሚገባ አሳስበዋል። የጤና ስራ ባለድርሻው ብዙ ነው። ቅድም ሲቀርቡ የነበሩ ባለድርሻዎች ብን ከስምንት በላይ ናቸው ባለድርሻ ተብሎ የተዘረዘሩት ደግሞ በየላይኑ ግንዛቤውም፣ ቅንጅት ስራውም በየላይኑ ወርዷል። አንዳንዴ ሚኒ ሲሆን ደግሞ ጥሩ የዳበረ ሀሳብ ይዘን ወደ ተግባር እንድንገባም ስለሚያደርግ በዚህ መልኩ መሆኑ ከተደራራቢ ስራ አንፃርም ቢሆን ጠቃሚ ነው የሚለውን ወስዳለሁ። እንግዲህ ዛሬ እየተወያየንበት ያለነው አጀንዳ የተቀናጀ የጤና ተግባር ነው እየተወያየን ያለ ነው። በንቅናቄ የሚሰሩ ስራዎች ናቸው። ቤት ለቤት ጭምር ተደራሽ የሚሆኑ የጤና አገልግሎቶች ላይ ነው እያወራን ያለ ነው ማለት ነው። በዋናነት እንግዲህ ዛሬ እየተወያየን ያለነው የመጀመሪያው የኩፍኝ ክትባት ነው። የኩፍኝ ክትባት አንድ ወቅቱ ነው፣ ሁለት ደግሞ እንደ ክልላችን ምልክቶች ታይተዋል። ስለዚህ ክትባቱ አንገብጋቢ ነው ማለት ነው። ተላላፊ ነው። በፈሳሽ በትንፋሽ ተላላፊ ከሆነ ብዙ መረባረብን ይጠይቃል ማለት ነው። በሂደቱ ደግሞ የሚያመጣቸው ተጽዕኖዎች ቅድም በስፋት ስለቀረቡ በዛ ልክ ከኩፍኝ ጋር ያለውንም ከስርዓተ ምግብ ጋርም ተያይዞ ከእናቶችና ህፃናት ጤና ጋርም ተያይዞ የእናቶችና ህፃናት ጤና የምንለው አንዱ ከማኅፀን እና ተዛማጅ ከወሊድና ወሊድ ነክ ከሆኑ ነገሮች ጋር ተዛማጅ የሆኑ ነገሮች ናቸው። ህክምናዎቹ በብዛት ከስርዓተ ምግብ ጋርም ተያይዞ ወደ መቀንጨር የሚሄዱ ጉዳዮችን ነው ሞር ትኩረት የሚያደርገው። እነዚህ ጉዳዮች ደግሞ ልየታው ቤት ለቤት የዘመቻ ስራ ላይ ቅድም ሲባል እንደነበረው አመቱ ሙሉ የሚሰሩ ስራዎች ቢሆኑ በዘመቻ ስራ ቤት ለቤት ነው የምንሄደው። ቤት ለቤት ስንሄድ ደግሞ በአካል እናገኛቸዋለን። በአካል ስናገኝ ደግሞ ጎን ለጎን ስራውን ካቀድነው ቅድ በላይ ማሳካት እንችላለን የሚለው ታሳቢ ተደርጎ ነው እና በዛ ልክ ተግባሩን ወስዶ ተግባሩንም ማቀናጀት ተቋሙንም ማቀናጀት ይጠይቃል ማለት ነው። የዘመቻ ስራው ቤት ለቤት በመሄድ የሚሰራ በመሆኑ ተገቢውን ክትትል ማድረግ እንደሚገባና ክትባቱም ለታለመለት አላማ መዋሉን ማረጋገጥ እንደሚገባ የተናገሩት ወይዘሮ ዘቢባ የህፃናትና የእናቶች የጤና ልማት ተጠቃሚነት ለማረጋገጥ ሁሉም ባለድርሻ አካላት በባለቤትነት ሊሰሩ እንደሚገባም አሳስበዋል። የሴቶችንና የህጻናትን ሁለንተና የተሳታፊነትና ተጠቃሚነት ማረጋገጥ ነው የተቋሙ ዓላማ። ተጠቃሚነታቸውን ደግሞ የምናረጋግጠው ተቋም ተሻጋሪ በሆነ መልኩ ነው። የጤና ተጠቃሚነት የትምህርት ተጠቃሚነት፣ ሌሎች ተጠቃሚነቶችን እናረጋግጣለን። ስለዚህ ተጠቃሚ ናቸው አይደሉም ብለን የምንገመግመውን ነገር ተጠቃሚ እንዲሆኑ በጋራ እንስራ ብለን ንቆጭ ያልነው ማለት ነው። ስለዚህ የህፃናትን የእናቶችን ተጠቃሚነት ላይ ለመስራት ስለሆነ እንደ ባለድርሻ ወይም ደግሞ እንደ አጋር ሳይሆን ባለቤት ሆነን ህፃናትና ሴቶች ላይ ልንሰራ እንደተቀመጠን ታሳቢ መደረግ መቻል አለ። በመድረኩ ላይ የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስርን ጨምሮ የክልሉ ሴቶችና ህጻናት ቢሮ ምክትል ኃላፊዎች፣ የጤና ቢሮ ማኔጅመንት አካላት፣ የዞንና ልዩ ወረዳዎች የሴቶችና ህጻናት መምሪያ ጽህፈት ቤት ኃላፊዎች፣ የሚዲያና የኮሚኒኬሽን ኃላፊዎችና ባለሙያዎች እንዲሁም የሃይማኖት አባቶችና አጋር አካላት ተሳታፊ ሆነዋል።